በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 11 በዚች ዕለት የከበረችና የነጻች እመሜኔት ታኦድራ አረፈች። ይቺም ቅድስት ከእስክንድርያ አገር ከታላላቆች ባለጸጎች ወገን ናት፣ ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ የከበሩ ልብሶችን አሠሩለት ከእርሷም በቀር ልጅ ስለሌላቸው ሊያጋቡት እነርሱ ያስባሉና። እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤተ ክርስቶስ ስም ልትጋደል ትወዳለች፣ መከራ መስቀሉንም ልትሸከም ትወድ ነበር። የዚህን የኃላፊውን ሠርግ አልፈለገችም። ከዚህ በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው ለድኆች እና ለምስኪኖች መጸወተች። በቀረውም ከእስክንድርያ ውጭ በስተ ምዕራብ አብያተ ክርስቲያናትን አነፀች። ወደ እስክንድርያ ሊቀ ጳጳሳት ወደ አባ አትናቴዎስም ሔዳ ራሷን ተላጭታ ከእርሱ ዘንድ መነኰሰች። ከደናግል ገዳማት ወደ አንዱ ገብታ በገድልም ተጸምዳ ጽነዕ ገድልን ተጋደለች አምላካዊ ራእይንም ታይ ዘንድ ተገባት። መላእክትን ታያለችና የሰይጣናትንም ስራቸውን ለይታ ታውቃለችና ሊሰሩ ሊሰሩ የታሰቡትን የምታውቅበትና የምትፈተንበት እውቀት ተሰጣት። ቅዱስ አትናቴዎስ በእርሷ ፈጽሞ ደስ ይለው ነበር። ወደ እርሱም ይጠራታል፣ እርሱም ሊጎበኛት ወደ እርሷ ይሄዳል፣ ሀሳቧንም ትገልጥለታለች እርሱም የጠላት ደያብሎስን ወጥመዱንና ምትሐቱን ያስገነዝባታል። ከመንበረ ሢመቱ ከእስክንድርያ ባሳደዱትም ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይቺም ቅድስት እጅግ እስካረጀች ድረስ ኖረች በመንፈሳዊ ተጋድሎ የጸናች ናት እርሷ ከአምስቱ ሊቃነ ጳጳሳት ተምራለችና። እሊህም እለ እስክንድሮስ፣ አትናቴዎስ፣ ጴጥሮስ፣ ጢሞቴዎስ እና ተዎፍሎስ ናቸው። ይቺ ቅድስት በላይዋ ባደረ በመንፈስ ቅዱስ ጸጋ ጥቅም ላይ ያላቸውን ብዙ ድርሰቶችን ደረሰች። እንዲህም ብለው ጠየቋት፣ ሰው ተርታ ነገር ብናገር ዝም በል ሊሉት ወይም እንዳይሰሙት ጆሮአቸውን መክደን ይገባልን? እንዲህም ብላ መለሰች፣ ምንም ምን ብሉት አይገባም ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ። ጾም ማዕዱን በፊትህ ቢያኖር በላይዋም በጎ የሆነና ብልሽ የሆነ ምግብ ቢያኖር ይህን ብልሹን ከእኔ ዘንድ አርቀው አልሻውም ልትለው አይቻልህም። መጥፎውን ትተህ ከምትፈቅደው ትበላለህ እንጂ። ያለ ትሕትና ያለ ጾምና ጸሎት ሰይጣንን ድል የሚነሳ የለም። መላ ዕድሜዋም መቶ ዓመት ሆኗት በሰላም አረፈች። ጸሎቷ በረከቷ ከኛ ጋር ለዘላለሙ ይኖር አሜን። በዚች ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያው ነው። ደግሞ የእስክንድሪያው የአባ በኪሞስ የስምዖን ዘለምጽና የመኮንኑ የታወድራ መታሰቢያው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን። ሚያዚ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ታኦድራ ገዳማዊት፣ አባ በኪሞስ ጻድቅ ስምዖን ዘለምጽ፣ ቅዱስ ዮሐንስ ኤጲስቆጶስ። ወርሐዊ በዓላት፦ ቅዱስ ያሬድ ካህን፣ ቅዱስ ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዐን ኢያቄም እና ሐና፣ አቡነ ሐራ ድንግል ጻድቅ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ አንደኛ ጴጥሮስ ምዕራፍ ሶስት ከቁጥርም ሶስት ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ ይወዳለው የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ሮሜ 16፥19 ጌታዬ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና ጻድቃን ትጉሃን መላእክት ብፁዓን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ ዐዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደንጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።